ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከ ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው ትምህርቱን የሚሰጥበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮችን አማርኛ ፊደላትን ማጥናት ለጀማሪዎች የሚግጅላችሁ መጥቻለሁ። እሱንም አንዱ አንድ አሳያችኋለሁ፣ ከእኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አርጋችሁ እናንተዩት። ይህንን ቪዲዮ እስከ መጨረሻው በደንብ አርጋችሁ ካያችሁት፣ እናንተም በቶሎ መለወጥ ትችላላችሁ ማለት ነው። መጽሐፍ መችል ካለን በቶሎ መጽሐፍ ይችላል ማለት ነው ማን ካለም ካለን በቶሎ ማንበብ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከጨ እስከ ያሉትን የአማርኛ ፊደላት ይጅላችሁ መጥቻለሁ። እሱንም አንዷ እንዳሳያችኋለሁ ተከታተሉኝ። ጨ ጨ ጩ ጩ ጮ ጮ እንላለን ማለት ነው። አሁን ደግሞ የበለጠ እንዲገባችሁ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። እናንተ ተከታተሉኝ። ጮ ጮ ጭ ጭ ጫ ጫ ጪ ጪ ጩጩ ጨ ጨ እንላለን ማለት ነው። እንግዲህ እነዚህ የጨ ቤተሰቦች ናቸው ማለት ነው። እነዚህ የጨ ቤተሰቦች ናቸው ማለት ነው። እንግዲህ ከጨ ቀጥለን ደግሞ ጰ የምትባለዋን የአማርኛ ፊደል እናያታለን ማለት ነው። እንግዲህ ጳ ማለት ይችናት ይችንም እስኪ እስከ ቤተሰቦቿ እስኪ እንያት ጳጤ ጤ እንዳለን ማለት ነው። እንግዲህ እዚህ ጋር ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። እንላለን ማለት ነው እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የቤተሰቦች ናቸው ማለት ነው እንግዲህ እነዚህ ሁሎችም የቤተሰቦች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ጸ ምትባለዋን የአማርኛ የአማረኛ ፊደል እናየታለን ማለት ነው። እንግዲህ ፀ ማለት ደግሞ የችኛዋ ናት ማለት ነው። ጻ ፄ ፅ ፅ ጾ እንላለን ማለት ነው እንግዲህ። እዚህ ጋር ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ጾ ጾ ፅ ፅ ፄ ፄ ጻ ጹ ፁ ጸ ጸ እንላለን ማለት ነው። እንግዲህ እነዚህ ደግሞ የጸ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ፈ ፈ ፉ

የፈ ቤተሰቦች ናቸው ማለት ነው። እንግዲህ ከመጨረሻው ወደ መጀመሪያው ደግሞ አቆጥርላችኋለሁ ማለት ነው። ፎ ፎ፣ ፍ ፍ፣ ፌ ፌ፣ ፋ ፋ፣ ፊ ፊ፣ ፉ እንላለን ማለት ነው። እንግዲህ እነዚህ ደግሞ የፈ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ጸን እንቆጥረታለን ማለት ነው። ጸ እንግዲህ ይቺ ጸ ከዚች ጸ ጋራ ተመሳሳይ ናቸው፣ በምር በአገልግሎታቸው ተመሳሳይ ናቸው። የሚለያዩት በምንድን ነው? በአጸጻፋቸው እና ወይም ደግሞ በቅርጻቸው ነው የሚለያዩት እንጂ ይችም ጸናት ይችም ጸናት። ስለዚህ አገልግሎታቸው አንድ ነው ማለት ነው። እስኪ እስከ መጨረሻው እናያት ጸ

ጾው እንላለን ማለት ነው። አሁን ደግሞ ከመጨረሻ ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ጾ ጾ ጽ ጽ ጼ ጼ ጻ ጻ ጺ ጺ ጸ እንላለን ማለት ነው። እነዚህ ደግሞ የጸ ቤተሰቦች ናቸው ማለት ነው። እንግዲህ ከጸ ቀጥለን ደግሞ ፐ ምትባለዋል የአማርኛ ፊደል እንቆጥራታለን ማለት ነው። እንግዲህ ፐ ፐ ፑ ፑ ፒ ፒ ፓ አ ፔ ፔ ፕ ፕ ፖ ፖ እንላለን ማለት ነው። እንግዲህ አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ፖ ፖ ፕ ፕ እንግዲህ እነዚህ ደግሞ የፐ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ አ አ እንችላለን ማለት ነው። እንግዲህ እነዚህን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው እንላለን ማለት ነው። ስለዚህ እነዚህ ደግሞ የአ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ሀ ሀ ሁ ሁ ሂ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሆ ሆ ህ ህ ሄ ሄ ሀ ሀ ሂ ሂ አንላል ማለት ነው እንግዲህ፣ እነዚህ ደግሞ ይሃ ቤተሰቦች ናቸው ማለት ነው። ይሃ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ወ ወ ወ ወ አሁን ደግሞ ከመጨረሻ ወደ መጀመሪያው እንቆጥራቸዋለን ማለት ነው። ብ፣ ቤ ማለት ነው እንግዲህ እዚህ ገምታቸው እነዚህ ደግሞ የበ ቤተሰቦች ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን ከጨ እስከበ ያሉትን የአማርኛ ፊደላቶችን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት ሰላም ቆዩልኝ።